ሰላም ውድ ቤተሰቦቼ፣ በዛር ቪዲዮ ወደ አሜሪካ በስራ እንዴት መሄድ እንደሚቻል ማብራሪያ ቪዲዮ ይዘን መተናል። በዚህ ቪዲዮ ውስጥ በአሜሪካ በስራ ፍቃድ ማለትም በወርኪንግ ቪዛ እንዴት መሄድ እንደሚቻል ምን ምን ማድረግ እንዳለብን፣ እንዲሁም ደግሞ ምን ምን ማስተናገድ እንደሌለብን በደረጃ እንመለከታለን። ስለዚህ እስከ መጨረሻው ከታታሉ። አሜሪካ በስራ ለመሄድ የተለያዩ የቪዛ አይነቶች አሉ። ከነሱም ውስጥ በጣም የተለመዱ ሶስት ናቸው። ከሶስቱ መካከል የመጀመሪያው ደግሞ H1B የሚባለው የቪዛ አይነት ነው። ይህ ቪዛ የሚሰጠው ስራና ለተለያዩ የሙያ ብቃት ላላቸው ሰዎች የሚሰጠው የቪዛ አይነት ይሆናል ማለት ነው። ሁለተኛው LB የሚባል ቪዛ ነው። ይህ ለአንድ ኩባንያ ውስጥ ለሚሰሩ ሰራተኞች የሚሰጥ የቪዛ አይነት ይሆናል። ያን ማለት ካምፓኒው ለሰራተኞቹ አፕላይ የሚያደርግበት ወይም ደግሞ አንድ ካምፓኒ ለሰራተኞቹ ቪዛ የሚያገኙበትን ለኢምባሲው አፕላይ አድርጎ ኤምባሲው የሚሰጣቸው የቪዛ አይነት ይሆናል ማለት ነው። ሶስተኛው ኢስሪ የሚበላ የቪዛ አይነት የተሻለ ስራ ስፔሻል ለሚኑስ ሰዎች ብቻ የሚሰጥ የቪዛ አይነት ነው ማለት ነው። እያንዳንዱ ቪዛ የራሱ መስፈርቶች እና ሂደቶች አሉ። ስለዚህ የትኛው ቪዛ እንደሚሰመመው መረት ና ስብ አለብዎት ማለት ነው። አሁን ደረጃ በደረጃ እንዴት ማመልከት እንደሚቻል የምንመለከት ይሆናል። የመጀመሪያው ፋይንድ ኤ ጆብ ነው ወይም ስራ ለማፈለግ ነው። በመጀመሪያ አሜሪካ ውስጥ የሚያስተናግዱ ኩባንያዎቹ ማግኘት አለብዎት፣ ወይም ስራ የሚያሰራው ካምፓኒ ማግኘት አለብዎት ማለት ነው። ይህ ኩባንያ የስራ ቦታ እንዲሰጡ እና ደግሞ የቪዛ ስፖንሰር ለሚያደርገው መጠየቅ ይጠበቁ ቦታ ማለት ነው። ሁለተኛው የቪዛ ማመልከቻ ነው። ኩባንያው ስራ ከፈቀደለት በኋላ የቪዛ ማመልከቻ በዩኤስሲኤ ኤምባሲ ወይንም ኮንሶሎት ማስገባት ያለብዎት ማለት ነው። ሶስተኛው ስቴፕ የሚሆነው ሰነዶቹ ማዘጋጀት ነው። የትምህርት ማስረጃ፣ የስራ ልምድ፣ የገንዘብ ማስረጃ እንዲሁም ደግሞ ሌሎች አስፈላጊ ሰነዶችን ማዘጋጀት ሲኖርባቸዋል ማለት ነው። አራተኛው በቤት ውስጥ ኤምባሲ ቃለመ ለመጠየቅ ነው ማለት ነው። ማመልከቻውን ካስገቡ በኋላ በኤምባሲው ቃለ መጠየቅ ለመሄድ ይጠራሉ ማለት ነው። ወይም ደግሞ በኤምባሲው አፖይንትመንት ይያዝላችኋል ለኢንተርቪው ማለት ነው። አምስተኛው ቪዛ ማግኘት ነው። ቃለ መጠየቁ ከተሳካ በኋላ ቪዛውን ያገኛሉ እና ወደ አሜሪካ ለመሄድ ዝግጁ ናቸው ማለት ነው። በዚህ ሰዓት ሌላኛው እነዚህ ጠቃሚ ምክሮች ናቸው ወይም ደግሞ ቲፕ ናቸው ማለት ነው። አራት ናቸው። የመጀመሪያው እቅድ ማውጣት በጣም አስፈላጊ ነው ማለት ነው። ይህ ስራውን ለማግኘት እና በአሜሪካ ለመኖር ይረዳዎታል። ሁለተኛው ሰነዶችን በጥንቃቄ ማዘጋጀት ነው። ሁሉም ሰነዶች ትክክልና የተሟላ መሆን አለባቸው። ሶስተኛው ደግሞ በጊዜ አፕላይ ማድረግ ነው። የቪዛ ሂደቶች ረዥም ጊዜ ስለሚሆኑ በጊዜ አፕላይ ማድረግ አስፈላጊ ይሆናል ማለት ነው። ምክንያቱም ያላስፈላጊ መንገላታት እንዳይደርስባችሁ ማለት ነው። አራተኛው ከችግር በላይ ከሆነ የሙያተኛ እርዳታ መጠየቅ ነው። አንዳንድ ጊዜ የቪዛ ሂደቶች ውስብስብ ስለሚሆኑ የሙያተኛ እርዳታ መጠየቅ ይበልጥ ቪዛ የተሳካ እንዲሆን ይረዳዎታል ማለት ነው። ስለዚህ ውድ ቤተሰቦቼ በአሜሪካ በስራ ለመሄድ የሚያስፈልጉትን መሰረታዊ መረጃዎች ያቅርበናል። ማንኛውም ጥያቄ ካላችሁ ከታች በኮሜንት አስቀምጡልኝ። እንዲሁም ደግሞ ለተጨማሪ መረጃ ቻናላችን ሰብስክራይብ አድርጉ። ስለዚህ በቀጣይ በሌላ ጊዜው ውስጥ